ወደ ተመልካቾቻችን፣ በአማራ ክልል ዛሬ የተካሄደውን ህዝባዊ ሰልፍን አስመልክቶ የመንግስት ኮሚኒኬሽን መግለጫ ከደቂቃዎች በፊት አውጥቷል። የመግለጫው ሙሉ ቃል እንደሚከተለው አቀርበዋለሁ። መንግስት የህዝቡን ጥያቄ ለመመለስ ዛሬም እንደ ትላንቱ በትጋት ይሰራል አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ዛሬ ባወጣው መግለጫ መንግስት ዛሬም የሰላም በሮችን ክፍት አድርጎ እየጠበቀ የህዝቡን የሰላምና የልማት ጥያቄ ለመመለስ ከመቼውም ጊዜ በላቀ ደረጃ ዝግጁ መሆኑን አረጋግጧል። የአማራ ክልል ህዝብ ባለፉት ጥቂት ዓመታት መክፈል የማ ላይ ገባውን ውድ ዋጋ በጥቂት ጥቅመኞች ምክንያት እየከፈለ ይገኛል። የፋኖን ታሪካዊ አነሳስና ዓላማ ባልተከተለ አግባብ ራሳቸውን በፋኖ ስም የሚጠሩ ጽንፈኞች ኃይሎች በቀሰቀሱት ግጭት የአማራ ክልል ሰላምና ልማት ክፉኛ ተጎድቷል። ፋኖ ሀገር በባዕድ ወራሪ እጅ በወደቀችበትና ማዕከላዊ መንግስት በግዞት በቆየበት ወቅት ሀገርን ለማዳን የተደረገ ተጋድሎ የተመራበት ድንቅ ስያሜ ነው። ባለፉት ጥቂት ዓመታት ግን የሀገሩንና የክልሉን መንግስት ለማፍረስና የባዕዳ ን ተልኮ ለማሳካት የተደራጁ ቡድኖችን መጠሪያ ተደርጎ ሀገርና ህዝብ ውድ ዋጋ አስከፍሏል በሚሊዮኖች የሚቆጠሩ ታዳጊዎችም ከትምህርት ገበታ ነጥሏል ህዝብን ከማልማት እንቅስቃሴዎችም አሰናክሏል የአማራ ክልል ህዝብ ክልሉን ከግጭትና ስርዓተ አልበኝነት ለማውጣት በየአካባቢው ተሰባስቦ ምክክርና ውይይት አካሂዷል የክልሉ ህዝብ ጥያቄዎች በብሔራዊ ምክክር ኮሚሽን በአጀንዳነት እንዲያዙም አድርጓል ራሱን ፋኖ ብሎ የሚጠራው ቡድን ትክክለኛ የነፃነት ታጋይ መስሎ የተቀላቀለ ወጣት ወደ ሰላማዊ ህይወቱ እንዲመለስ በሀገር ሽማግሌዎችና የሃይማኖት አባቶች ለምኗል። ከዚህም መሳ ለመሳ የፌዴራል የፀጥታ ተቋማትና የክልሉ የጸጥታ መዋቅር የክልሉን ሰላም ለማረጋገጥ ከፍተኛ ጥረት አድርገዋል። መስዋዕትነትም ከፍለዋል፣ እየከፈሉም ነው። በዚህም በክልሉ አብዛኞቹ አካባቢዎች ሰላም ማስፈን ተችሏል። ይሁን እንጂ በጸጥታ ኃይላችን ጥረትና በሀገር ሽማግሌዎች ተማጽኖ አንጻራዊ ሰላም ቢሰፍንም ህዝቡ በሚሻው ልክ የክልሉን ሰላም ሙሉ ለሙሉ አልተረጋገጠም። የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በምልአት አልተላቀቀም። የነገ ሀገር ተረካቢዎች በተሟላ መልኩ ወደ ትምህርት ገበታ አልተመለሱም። የልማት እንቅስቃሴዎች ህዝብና መንግስት በሚሹት ልክ እንዲፋጠኑ ምቹ ድባብ አልሰፈነም። በዚህ ምክንያት ህዝቡ ብሶቱን ለመንግስት ጎላ አድርጎ ለማሰማት በተለያዩ ከተሞች ሰላማዊ ሰልፎችን አካሂዷል። በሰላማዊ ሰልፎቹ መንግስት የክልሉን ሰላም በማረጋገጥ ልማት እንዲያጠናክር ህዝቡ ጠይቋል። መንግስት የህዝቡን የሰላም የ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ ዛሬም እንደትናንቱ ዝግጁ ነው፣ መንግስታዊ ኃላፊነቱም ነው። የአማራ ክልል ህዝብም ጥያቄዎችን ለመመለስ ከክልሉ ህዝብ ከክልሉ አስተዳደርና የጸጥታ ኃይል ጋር በመቀናጀት መንግስት የላቀ ጥረት ያደርጋል። ህዝቡ ከመንግስት ጋር በመቀናጀት ሰላሙን ለመጠበቅ ያሳየውን ቁርጠኝነትንም ያደንቃል። የሰላም በሮች ዛሬም ክፍት አድርጎ እየጠበቀ የህዝቡን ሰላምና የልማት ጥያቄ ለመመለስ ከመቼውም ጊዜ በላቀ ደረጃ ዝግጁ መሆኑንም መንግስት በድጋሚ ያረጋግጣል። ህዝቡ በአደባባይ ያቀረባቸውን ጥያቄዎች ከህዝብ ጋር ለመመለስ ያላሰለሰ ጥረት ያደርጋል። ህዝቡ በሰለጠነ አግባብ ሀሳቡን በመግለጹ መንግስት ምስጋና ያቀርባል።